ሰላም ውድ አድማጮቻችን እንደምናመራችሁ። ከማሻ ኤፍ ኤም መቶ ሶስት ነጥብ ስምንት ሬዲዮ ጣቢያ የሚተላለፍላችሁን የዜና አወጃችን ሰታችን ነው። በቅድሚያም ዋና ዋና ዜናዎች የመምህራን ባንክ በማቋቋም የመምህራንን የኑሮ ሁኔታ በማሻሻል በኢኮኖሚ እንዲጠናከሩ ለማድረግ እየተሰራ እንደሚገኝ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ማስታወቃቸው በየአካባቢው የሚገኙ የሀብት አማራጮችን በመለየት ህብረተሰቡን ተጠቃሚ ለማድረግ የተጀመሩ ተግባራትን ተጠናክረው እንዲቀጥሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ውሃ ማዕድንና ኢነርጂ ቢሮ ማስታወቁ፣ የብሪክስ አባል በመሆን የሚገኙ የኢኮኖሚ ትሩፋቶችን ከፍ ለማድረግ አባልነቱ ትልቅ ፋይዳ እንዳለው የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፈር በድሩ መግለጻቸውና ፕሬዚዳንት ዶናልድ ትራምፕ በአሜሪካ የንግድ አጋሮች ላይ ታሪፍ ቢጥሉም ሩሲያ በዚህ ዝርዝር ውስጥ አልተካተተችም የሚሉት የሰዓቱ አቤት ዜናዎቻችን ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ምንተአምር አስፋው ነኝ። ህብረተሰቡን በማህበራዊና ኢኮኖሚያዊ ዘርፎች ተጠቃሚ ለማድረግ እየተደረገ ያለውን ጥረት ሁሉም ሊደግፍ እንደሚገባ የሸካ ህዝቦች ልማት ማህበር ገለጸ። ልማት ማህበሩ 11ኛ ዓመት ጠቅላላ ጉባኤን በቴፒ ከተማ አካሂዷል። የልማት ማህበሩ ስራ አስኪያጅ አቶ ሽፈራው ዳሪቶ በማህበሩ እስካሁን የተከናወኑ ተግባራትን ሪፖርት ባቀረቡበት ወቅት እንደገለጹት ማህበሩ ከተቋቋመበት ዋና ዓላማ አንጻር በየደረጃ ከሚገኙ ባለድርሻ አካላት ጋር በመሆን ዘርፈ ብዙ ተግባራትን እያከናወነ እንደሚገኝም አመላክተዋል። በዚህም መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመቀናጀት በትምህርት በጤና እንዲሁም መሰረተ ልማቶችን ለማሟላት ልማት ማህበሩ በልዩ ትኩረት እየሰራ ይገኛለም ብለዋል። በማህበሩ ዘርፍ በማህበር ዘርፍ ሰው ተኮር የሆኑ ተግባራትን በመፈጸም በተለይም ድጋፍ የሚሹ ተማሪዎችን በመለየት ለትምህርታቸው የሚሆኑ ግቦችን በማሟላት በኩል ማህበሩ እየሰራ እንደሚገኝም ጠቁመዋል። በዞኑ ከአሁን በፊት ማደያ በሌሉባቸው አካባቢዎች ነዳጅ የማድረስ ስራ በስፋት እየተሰራ መሆኑን ያመላከቱት አቶ ሽፈራው ስኳርና ሌሎች የፍጆታ እቃዎችን የማከፋፈል ስራም ተሰርቷለም ብለዋል። ዘገባው የባልደረባችን አስቻለው አየለ ነው። የሸካ ህዝቦች ልማት ማህበር ከገባበት ችግር እንዲወጣ ከተፈለገ ህዝባዊ ማድረግ እንደሚገባ ተገለጸ። ይህ የተገለጸው የልማት ማህበሩ የ32 ዓመት የጉዞ ትውስታና በቀጣይ የስራ እቅዶች ላይ ሪፖርት ቀርቦ ውይይት በተደረገበት ወቅት ነው። ዘገባው የታሪኩ ታደሰ ነው። እንዳልካቸው እንዳሻው ተጨማሪውን ያቀርበዋል። የሸካ ህዝቦች ልማት ማህበር የበላይ ጠባቂና የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ባለፉት ሰላሳ ሁለት ዓመታት መንግስትና መንግስታዊ ያልሆኑ ግብረሰና ድርጅቶችን በማስተባበር የህዝቡን ማህበራዊና ኢኮኖሚያዊ ችግሮች ሲቀርፍ የቆየ ማህበር መሆኑንም አንስተዋል። በእነዚህ ዓመታት ከሌሎች አቻ ተቋማት አንጻር በተለያዩ ምክንያቶች የሚጠበቅበትን እንዳልተወጣና በ11ኛ መደበኛ ጉባኤ የነበረበት ችግር ተቀርፎ ህልሙንም ማሳካት እንዲችል ተጋባዥ እንግዶች የነቃ ተሳትፎ እንዲያደርጉም ጥሪ አቅርበዋል። 32 አመታት በልማት ማህበሩ የተፈጸሙ ተግባራትና ባጋጠሙ ችግሮች ዙሪያ የተዘጋጀ ዶክመንተሪና የሰነድ ሪፖርት በልማት ማህበሩ ስራ አስኪያጅ አቶ ሽፈራው ዳሪቶ ቀርቧል። ማህበሩ በዞኑ በሚገኙ ሁሉም አካባቢዎች የጤና፣ የትምህርት፣ የመሰረተ ልማት፣ ለባህልና ስፖርት፣ ለሕዳሴ ግድብ በቦንድ ግዢና በሌሎች ላይም አቅሙ በፈቀደ መጠን ባለፉት 32 አመታት የራሱን አስተዋጽኦ ሲያበረክት እንደቆየም በሪፖርቱ ተመላክቷል። ይሁን እንጂ ከሌሎቻቻ ተቋማት አንጻር ማህበሩ ያለበትን ደረጃ በሰባት አመት የ የኦዲት ሪፖርት የሚያመላክተው የሚጠበቅበትን ያህል ተገቢ የሆነ የስራ እንቅስቃሴዎች እንዳልተደረጉም ተጠቁሟል። ማህበሩ በተፈለገው ልክ ውጤታማ እንዳይሆን እንቅፋት ናቸው ተብሎ ከተጠቀሱት መካከል ጉባኤውን በወቅቱ ያለማድረግና የቦርዱን የስራ እንቅስቃሴዎች ፈትሾ የመፍትሄ አቅጣጫ ያለማስቀመጥና ህዝባዊ ተቋም በማድረግና ገቢን በሙሉ አቅም ከማመንጨት አንጻር የአቅም ውስንነቶችን መኖሩ ተጠቁሟል። ከተለያዩ ግብረሰናይ ድርጅቶች ጋር ፕሮጀክቶች ተቀርጾ ያለመስራትና የማህበሩን አላማ በመገንዘብ የዞ ሙሉ ተወላጆችና ወዳጆች ጋር በመቀራረብ አባል የማፍራት ችግር እንደሚስተዋልበትም ተገልጿል። ከዚህም በፊት ዞኑን የመሩ አካላት የመንግስትን ክፍተት የሚሞላ ተቋም መሆኑን በመገንዘብ እኩል አስተዋጽኦ ወይም ድጋፍ ያለማድረግና ከሌሎች አቻ ተቋማት አንጻር ስታይ የሰው ኃይል አደረጃጀት በአለመሟላቱ ምክንያት ከላይ የተጠቀሱትና ሌሎች በርካታ የልማት ማህበሮ ሊያጠናክሩ የሚችሉ አስተያየቶችም ተሰጥቶበታል። በተሰጡት አስተያየቶችና ጥያቄዎች መነሻ መሰረት የሸካ ዞን አስተዳዳሪ እና የበላይ ጠባቂ አቶ አበበ ማሞ፣ የልማት ማህበሩ ቦርድ ሰብሳቢው አቶ ታፈሰ ደቁሹና ስራ አስኪያጁ አቶ ሽፈራው ዳርቶ ምላሽና ማብራሪያ በመስጠት የቀጣይ ስራ አቅጣጫም አስቀምጠዋል። የመምህራን ባንክ በማቋቋም የመምህራንን የኑሮ ሁኔታ በማሻሻል በኢኮኖሚ እንዲጠናከር ለማድረግ እንደሚሰራ የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ አስታውቀዋል። ትምህርት ሚኒስተር ከዩኒቨርሲቲዎች ጋር በጋራ በመሆን የመምህራን ባንክ ለማቋቋም እንቅስቃሴ መጀመሩን ሚኒስተሩ ገልጸዋል። በዚህም መምህራን መስረታዊ በሆኑ ነገሮች ላይ ለአብነትም በአነስተኛ ወለድ የመኖሪያ ቤት ባለቤት እንዲሆኑ ማድረግና ሌሎችም መሰል ኢኮኖሚያዊ ድጋፎችን ከባንኩ እንዲያገኙ የሚያስችል መሆኑን ነው ተገለጹት። ለትምህርት ጥራት መጠበቅም የመምህራን የኢኮኖሚ ጥያቄ መመለስ አለበት ያሉት ፕሮፌሰር ብርሃኑ በአንድ ጊዜ ከፍተኛ የሆነ የደሞዝ ጭማሪ ማድረግ ስለማይቻል በመሰል አማራጮች መምህራንን ለማገዝ እንደሚሰራም ነው ያመላከቱት። አያይዘውም የኢትዮጵያ ዩኒቨርሲቲ ሰርቪስ በሚል በ2019 ዓ ም ላይ ለመተግበር የታቀደ አሰራር በዘርፉ ያለውን የመምህራንን እጥረት ይፈታልም ተብሎ እንደሚጠበቅ ገልጸዋል። ሚኒስትሩ ይህን ያሉት የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት እና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የአስራ ሁለተኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ የትምህርት ሚኒስትሩ በተገኙበት ውይይት ባደረጉበት መድረክ ላይ ነው። ዘገባው የኢትዮጵያ ብሮድካስት ኮርፖሬት ነው። የኢትዮጵያ ግብርናና ገጠር ልማት ፖሊሲ ፈጣንና ቀጣይነት ላለው የምርትና ምርታማነት ዕድገት ትልቅ ፋይዳ እንዳለው ተገልጿል። የግብርና ሚኒስቴር ከግብርና ትራንስፎርሜሽን ኢንስቲትዩትና ከክልሉ ግብርና ቢሮዎች ጋር በመተባበር የኢትዮጵያ ግብርናን ገጠር ልማት ፖሊሲን የማስተዋወቅ መድረክ በወላይታ ሶዶ ከተማ አካሂዷል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበበ ከበደ በመድረኩ ላይ እንደገለጹትም የሀገሪቱን ኢኮኖሚ ለመጠገንም ሀገር በቀል ኢኮኖሚ ላይ ትኩረት ተደርጎ እየተሰራ እንደሚገኝም ገልጸዋል። ፈጣን የኢኮኖሚ እድገት ለማምጣትም በግብርና ስራ ላይ በቅንጅት እየተሰራ እንደሚገኝ ገልጸው በተፈጥሮ ሀብት ጥበቃ ላይም ላለም ማሳያ የሆኑ ስራዎች መከናወናቸውን አንስተዋል። የግብርና ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ በበኩላቸው የኢትዮጵያ ግብርናና ገጠር ልማት ፖሊሲ ለግብርና ዘርፍ ባለድርሻ አካላት የማስተዋወቅ ስራ ላይ እየተሰራ መሆኑን ገልጸው የምርትና ምርታማነት እድገት ለማረጋገጥም ትልቅ ፋይዳ እንዳለው አመላክተዋል። የኢትዮጵያ ግብርናና ገጠር ልማት ፖሊሲ የሚኒስትሮች ምክር ቤት ሚያዝያ 17 ቀን 2016 ዓ ም ባካሄደው 31ኛ መደበኛ ስብሰባ ማጽደቁም ይታወሳል ስል ፋና ብሮድካስት ኮርፖሬት ዘግቧል። በየአካባቢው የሚገኙ የሀብት አማራጮችን በመለየት ህብረተሰቡን ተጠቃሚ ለማድረግ የተጀመሩ ተግባራት ተጠናክረው እንዲቀጥሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ውሃ ማዕድንና ኢነርጂ ቢሮ አስታወቀ። የቢሮው የ2017 በጀት